እነዚህ አራት ነገሮችን ሰዎች ቢያደረጉ ወደዚህ የበረከት መንፈስ ውስጥ እና በረከት ነገር ውስጥ እንዲገቡ ይገባሉ ብዬ ስላመንኩኝና እግዚአብሔር ስለተናገረኝ በረከትን እንዳውጭ ካደረገ እንግዲህ ጌታዊ ቃል ስጠኝ ብዬ በከእግዚአብሔር ቃል የተዘጋጀሁት ይሄን ይመስላል። ነገር ግን አንድ ነገር ልንገርና ከዛን የመጨረሻ እጻል ያለው ኢየሱስ ለዘላለም ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሆን። ሁለተኛ ቆሮንቶስ ምዕራፍ ስምንት ላይ ስለ ሜቄዶንያ ሰዎች ስለ ሜቄዶንያ ሰዎች ጳውሎስ ለቆሮንቶስ ሰዎች ሲናገር ሲያስታውቃቸው ሲያወራቸው እናያለን ሲያወራቸው እናያለን። ለመስለ ሜቄዶንያ ሰዎች በጣም ትልቅ መከራ ላይ ያሉ ናቸው። በጣም ትልቅ ድህነት ውስጥ ያሉ ናቸው። እንዲሁም ደግሞ በተቃራኒው ደግሞ የቆሮንቶስ ሰዎች በጣም ሀብታሞች ናቸው። በጣም ደግሞ በጣም ሀብታሞች እንዲሁም ደግሞ ባለዝና በቃ የጊዜው የጊዜው ፌመስ ሰዎችን ብቻ የሚያስተናግዱ ናቸው። ስለዚህ እነሱም ደግሞ እርስ በርሳቸው የሚከፋፈሉ እኔ ኬፋ ነኝ፣ እኔ የክርስቶስ ነኝ፣ እኔ ደግሞ የኢየሱስ ነኝ፣ ግማሹ ደግሞ እኔ አፕሎስ ነኝ እያሉ ፌመስነትን የሚያንጸባርቁ የሚያንጸባርቁ ቤተ ክርስቲያኖች ናቸው፣ የቆሮንቶስ ቤተ ክርስቲያን። ስለዚህ ለቆሮንቶስ ቤተ ክርስቲያን በሁለተኛው መልእክቱ ሲጽፍ ግን የመቄዶንያን ታሪክ፣ የመቄዶንያን ሁኔታ፣ የመቄዶንያን ቤተ ክርስቲያን ጸጋ እንዴት እንደበዛላቸው ያወራል፣ ይናገራል። ለምን መሰለ? ለሀብታሞች ኦልሬዲ፣ የእግዚአብሔር በረከት ከተቋደሱ ከድሆች ብዙ አስተማሪዎች ይወጣሉ። ኢየሱስ ጌታ ነው። ለሀብታሞች ዛሬ ላይ በብር ጠግበው አፍንጫ ድረስ ብር ጠግበው፣ እንደዚሁም በልዩ ልዩ የት እንጣለው፣ የት እናርገው፣ የት እናስገባው፣ ምን እናርገው ብለው ዛሬ ላይ የተጨናነቁ ብዙ ባለብሮች አሉ። አፍሪካውያን ሳይሆን ኢትዮጵያውያን ሳይሆን ብዙ አውሮፓውያን፣ አሜሪካውያን እንደዚሁም ደግሞ ሩቅ ምስራቆች እንደዚህ አይነት ነገር እንዳላቸው ኦረዲ ከቴክኖሎጂ ጋር ተያያዘ ነገር አላቸው። ግን ኢየሱስ ለዘላለም ጌታን። እነዚህ ድሃና ጎስቋላ በክርስቶስ ወንጌል መከራ የምታይ መቄዶኒያ ሰዎች የመቄዶኒያ ሰዎች ባይገርማችሁ፣ እነዚህ ሰዎች ጳውሎስ ሲናገር እንደዚህ ይላል፣ ጳውሎስ ሲናገር እንደዚህ ይላል፣ ወንድሞች ሆይ ለመቄዶኒያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃቸዋለን በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቀት የልግስናቸውን ባለጠግነት አብዝቷል። እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳ ወደው እንደሰጡ እመሰክርላቸዋለሁና ይላል። ተመልከት፣ ድህነታቸውን አወራ፣ መከራቸውን አወራ። ነገር ግን ሰዎቹ ላይ የወደቀው ጸጋ፣ የፈሰሰው ጸጋ ከድህነታቸው ጥልቀት የተነሳ መስጠትን ማካፈልን አልከለከላቸውም። አራተኛው አራተኛው አራተኛው በረከት ተሰውሮ የተቀመጠበት የማካፈል አገልግሎት ላይ በማካፈል አገልግሎት የቤተ ክርስቲያን ኦልሬዲ ይሄ የቸርነት አገልግሎት የበጎነት፣ የመልካምነት፣ የዋህነት፣ የርህራሄ አገልግሎቶች እነዚህ አገልግሎቶች በቤተ ክርስቲያን ውስጥ እየተዘናጉዋሉ ዛሬ ላይ ዛሬ ላይ በብዙ አሳሳቾች በዝበዛ የተነሳ ብዙዎች ይህንን አገልግሎት እየጣሉ ይህንን ቃል እየጣሉ ነው ያሉት። ይህንን ጸጋ እየጣሉ ነው ያሉት። ጸጋ ነው ልግስና ማለት ጸጋ ነው ልግስና ማለት ጸጋ ነው ምንም ያቺ ሴትዮዋን ታያለ። እግዚአብሔር ልኮታል ነቢዩን፣ እግዚአብሔር ልኮታል ነቢዩን። ነቢዩ ደግሞ ቀጥታ ባልቴቷ ጋር ሄደ። ሄዶ ግን ያጋጠመው ነገር ኦረዲ እምነቱን የሚያስጥል ጸጋውን የሚያስጥል ሁኔታ ነው የገጠመው። ምንድን ነው ሴትዮዋ የተናገረችው? ኢሚዲትሊ ኢሚዲትሊ አንቺ ሴት ውሃ ተችኝ አላት። በዚህ ሰዓት ወዲያው ሴትዮዋ አፉ የወጣው የተስፋ መኩረትና የባዶነት አዋጅ ነው የወጣባት። ስለዚህ በዚያ ባዶነት አዋጅ ከእግዚአብሔር ጋር በማግሮምረም ጸጋውን እንዲጥል ያደረግ ነበር። ነገር ግን ኤልያስ እግዚአብሔርን ስለሚያውቅ እና የእምነት መንፈስ ስላለበት አንቺ ሴት አለ። ኦልሬዲ እግዚአብሔር እንድትመግብ ብሎ ትልጎታል። ስለዚህ በዚህ ተስፋ ቃል መሰረት ትንቢት ተናገራት። ምን አላት? ይህ የራብ ዘመን እስኪያልቅ ድረስ እንዲሁ ዘይቱ ከማድጋ ዱቄቱም ከከረጢት አያልቅም አላት። ስለዚህ ሴትዮዋም ኖ በቤት ምንም በቀና ጥቂት ነው። ሁሉ ነገር ጥቂት ነው። እኔና ልጆች በልተን ልንሞት ነው። ስ የሄደች ከዛ በኋላ የመጀመሪያውን ጋግረች ለኔ አምጪልኝ አላት። ኢየሱስ ለዘላለም ጌታ ነው። ሴትዮዋ ኦልሬዲ በእምነቱ አዋጅ ተሸነፈች። አሜን አለች፣ ሄደች፣ ጋገረች። ለልጆቿ ሳታስቀድም ለነቢዩ አስቀደመች። ይልቁኑ ግን ቤቷ የዱቄ ፋብሪካ እና የዘይት ፋብሪካ ሆነ። የራብ ዘመን እስኪያልቅ ድረስ ከሀብታሞች ሀብታሞች ሲራቡ ሲጠሙ፣ ኢየሱስ ለዘላለም ጌታ ነው። ያቺ ሴት ብቻ በላት እንትን ጥጋብ በቤቷ የገባ ሰው ሆና ቀረች። ዛሬ በጌታ በኢየሱስ ክርስቶስም ስልጣን፣ ይሄ የበረከት መንፈስ፣ ይሄ የመብዛት መንፈስ፣ ይሄ ደስታ መንፈስ፣ ይሄ የመትረፍረፍ መንፈስ፣ ይሄ የጉብኝት መንፈስ በማካፈል ውስጥ አለ። በማካፈል ውስጥ አለ። በማካፈል ውስጥ አለ። ወገኔ ይሄን ጸጋ አትጣል። ይሄ ጸጋ ነው፣ ይሄ መንፈስ ነው፣ ይሄ ቅባት ነው። በኢየሱስ ክርስቶስም ዛሬ ማታ ከዚህ ቅባት ጋር ከዚህ መንፈስ ጋር በኢየሱስ መገናኘት ይሆን። ይሄ ቅባት የደረሳቸው የመቄዶንያ ሰዎች ከድህነታቸው ጥልቀት የተነሳ አልተከለከሉም፣ እንዲሁ ሰጡ ይላል። በብዙ መከራ ተፈትኖ ሳሉ የደስታቸው ብዛትና የድህነታቸው ጥልቀት የልግስናቸውን ባለጠግነት አብዝቷል። የልግስነት ባለጠግነት አበዛል። በቃ በልግስናነታቸው በመስጠት በማካፈል ባለጠጋ ሆኑ ሰዎች። ሁለተኛው ደግሞ እንደ አቅማቸው ሰጡ ይላል። ሦስተኛ ደግሞ ከአቅማቸው በላይ ሰጡ ይላል። በጌታ በኢየሱስ ስም ይህ ጸጋ ካለ እንደዚህ ሆኖ ያድግላል። ደግሞ ምዕራፍ ዘጠኝ ላይ ምዕራፍ ዘጠኝ ላይ የሚናገረው ክፍል አለ የሚናገር አለ የሚናገር ክፍል አለ። ስድስት ከቁጥር ስድስት ጀምሮ ይህን እላለሁ። በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሀዘን ወይም በግድ አይደለም። በተነ ለምስኪኖች ሰጠ፣ ጽድቁን ለዘላለም ይኖራል ተብሎ እንደ ተጻፈ፣ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። በጌታ በኢየሱስ እዚህ ጋር ደግሞ ይባሰ ነው። ከመቄዶንያ ከመቄዶንያ እዚህ ጋር ጸጋው የሚያደርገውን ነገር ተመልከቱ። በጥቂትም በብዙ እንድትዘሩ በጥቂትም በበረከትም እንድትዘሩ የእግዚአብሔር ቅባት ያደርጋል። ሁለተኛ ደግሞ በጥቂትና በረከት ብቻ ሳይሆን በተነ፣ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል። ኦረዲ እስከ መበተን ድረስ ለምስኪኖች ምን ማድረግ? እስከ መበተን ድረስ ለድሆች፣ እስከ መበተን ድረስ በጌታ በኢየሱስ ክርስቶስ የእግዚአብሔር ጸጋ ወደዚህ ያደርሳል። ሦስተኛ ደግሞ ምንድን ነው ያ ነገር? እንድታደርጉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን ለበላተኛም እንጀራ በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣቸዋል። ኦልሬዲ እግዚአብሔር ነው የሚሰጠው። እግዚአብሔር የሰጠውን ደግሞ አንተ ምን ታደርጋለህ? ትዘራል ያንን ዘር ምን ያደርጋል? እግዚአብሔር ደግሞ ስሰጥ ያበረክትልሃል። ከዛስ የጽድቃችን ፍሬ ደግሞ ያሳድጋል። ጸጋ እንዲህ ነው የሚያደርገው። በጌታ በኢየሱስ ስም ዛሬ ማታ ወደዚህ ሙላት ወደዚህ መበተን ወደዚህ መስጠት ወደዚህ ማካፈል ደረጃ ወደዚህ የበረከት ባህር ውስጥ ውቅያኖስ ውስጥ በኢየሱስ ክርስቶስም መግባት ይሆንላችሁ። ይህን ድምፅ ለምሰሙ አጠቃላይ በኢየሱስም መግባት ይሆንላችሁ። በኢየሱስም መግባት ይሆንላችሁ። በኢየሱስም መግባት ይሆንላችሁ። ተባረኩ። በጌታ በኢየሱስ ክርስቶስ ስም እግዚአብሔሮች ስም ለዘላለም የተመሰገነ ይሁን። እነዚህን ደግሞ ጌታ አራት የሆኑ ጌታ እግዚአብሔር ሜሴጆችን ለወንድሜ በረከት እንድታደርግ ለእህቶቼ በረከት ለቤተሰቦች ለቅዱሳን ለጌታ እግዚአብሔር ይህንን ድምፅ ለሚሰሙ ሁሉ በረከት አድርገህ ይህንን የመስከረም ወት አጠቃላይ በኢየሱስ በህይወታቸው ላይ የሚለማመዱበት በዚህ አመት የሚለማመዱበት በበረከት የሚዋኙበት ጊዜና ዘመን እንድታደርግ በኢየሱስ ክርስቶስም ለእያንዳንዱ ጸላይኩ ሆነ ተፈጸመ